ዝሙት የሚሰራ ሰው የሆነ እንዲ እንትን የሚል ሰው የምደግፉ ግን ምን አይነት ሰዎች ናችሁ? እርቅ በተስማሙበት በተዘጋጁበት ሰዓት እሷ ተስማምታ አሽ ብላ ፈቃደኛ በሆነችበት ... ሰላም ሰላም የኛ ውድ ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጤናችሁ እንዴት ነው? ኑሩልኝ ቤተሰቦቼ፣ ባላችሁበት ሰላም ጤና ሆኑልኝ። ቤተሰቦቼ እንግዲህ ዛሬም ተመልሼ እመጥቻለሁ። ዛሬ እንግዲህ አንዲት ነገር የሚማማክራችሁን ነገር ይዤ እመጥቻለሁ። ማለት ትንሽ ውስጤ ስለ ጨነቀኝ እዚህ ካሉ አጠገቤ ካሉ ሰዎች ጋር ትንሽ እንትን ብያለው ተነጋግሬ ያለው፣ ግን በይበልጥ ደግሞ እናንተ ቤተሰቦቼ የማላችሁ እናንተን ላማክርና እስቲ መሆን ያለበትን ነገር አብረን ተነጋግረን ተወያይተን ብናደርግ ይሻላል ቤተሰቡ። ምክንያቱም አብሮ ተማክረው የፈሱት ፈስ እንደሚባለው ወይታው እንደሚባለው ያው ያው በይበልጥ ከብዙ ሰው ጋር ተነጋግረውበት ሲሆን ውሳኔው መጥፎ ቢሆንም መጥፎ ያው አይቆጭም። ብቻዬን ባደርገው ትንሽ እንዲህ ባላደርግሽ የሚለው ነገር ጸጸት ምናምን አይመጣም ማለት ነው ቤተሰቦች። እና እንግዲህ እንዳያችሁት ሰሞኑን እንዳያችሁት ከአንድ ሁለት ቪዲዮ ተከታታይ የሰራላችሁ ማለት ነው። ያቺ ፖስታ ያቺ ፖስታ ጉዳይ ማለት ነው፣ የሄርሜላ ባለቤት የሰጠኝ ፖስታ ባለቤት ልበለው፣ ፍቅረኛ፣ ጓደኛ አላቅም፣ ብቻ የሆነ ከሷ ጋር ግንኙነት የነበረው ሰው የሰጠኝ ወረቀት ነበረ ፖስታ ነገር እና ያን ፖስታ ብዙ ሰው ተነጋግራችሁበታል። ብዙ ብዙ ኮሜንቶችን እልካችሁልኛል ቤተሰቦቼ፣ እና ብዙ ጥሩ ነገርም ያለው ሆኖ መጥፎ ነገርም እንዳለው በጣም ጥሩ ጥሩ ለእኛ ይሆናል፣ ለእኛ ይጠቅማል ያልኩትን ከውስጡ አንብቤ አውጥቼ እንትን ብያለው እና ቤተሰቦች ምንድን ነው ያ ፖስታ በቃ ማለት ያው ወደነ አብርሃም ባሄድ ወደ ሩታ ለሩታ ብትሰጫት ውስጡ ያለውን ከፍተሽ ብታይ ምናምን የሚሉ ኮሜንቶች ነበረው እና ከዛ መሀል ሁለቱን አንደኛውን ተግባራዊ አድርጌያለሁ ውስጡ ያለውን ፖስታ ከፍቼ አይቼዋለሁ እንግዲህ ያው ትንሽ የሚያስደነግጥ ነገር አለው የሚያስደነግጥም በጣም የሚያስጠላ የሚቀፍ ነገርም አለው በእርግጥ በውስጡ ግን ያው እንግዲህ እስቲ ይዤ አለሁ እኔ እንትን ብዬ አንብቤ እኔው ጋ ነው ያለው ፖስታው አላኩትም፣ እስካሁን ድረስ እና ደግሞ ለእንትን ውስጡ ራሱ ሚሞሪ በቪዲዮ የተቀረጹ ነገሮች አሉት። በጣም ብቻ ግን በቃ እኔ ለራሴ ላየው ላንተም ብልጌ ትቻለው ማለት ብዙም በጣም እንትን የሚል ነገር አለው የሚከብድ ነገር እና ያንን ደግሞ እንትን ለሩታ ለምን አትሰጫትም? ያው ከዚህ በፊት ሩታም ተገናኝተን ነበረ አሳይቻችኋለሁ። እና ለእሷ ለምን አትሰጫትም ያላችሁኝ ሰዎች ደግሞ ማለት ነው፣ እኔ ለእሷ ብሰጣት ከምንም በላይ ይቀላይ ነበረ። በቃ አሁን አብርሃምና ሩታን ለመለያየት ይሄ ቪዲዮ ከበቂ በላይ ነበር። በጣም በቂና በቂ። ሩታ ይሄን ቪዲዮ አየች ማለት ከአንዳንድ ነው በቃ ሙሉ ነገሩን ትታ ቀጥታ ወደ ፍቹ የምትሄደው ማለት ነው። ግን በቃ እኔ በዚህ ባለችበት ሁኔታ ላይ ይሄን ቪዲዮ ማሳየት በጣም ለእኔ ጥሩ መስሎ አልታየኝም። ምክንያቱም በቃ ያው ያለችበትን ነገር እናውቃለን። አሁን በጣም ቀናቶች ነው የቀሯት ልትወልድ። ስለዚህ በዚህች እንትን ውስጥ እኔ ብሰጣት የሆነ ነገር ቢፈጠር እኔ ምክንያት መሆን አልፈልግም እኔ ምክንያት ከመሆን ደሞ አልፎ እሷ ላይ የሆነ ነገር እንዲፈጠር አልፈልግም ቤተሰቦች። ለዛ ነው ለእሷ መስጠት ያልቻልኩትኝ። ለአብርሃምም ደግሞ ለመላክ እንዳየውት፣ ውስጡ ያለው ወረቀትም ሆነ ሚሞሪው ፍላሿ በጣም ከባድ ስለሆነች ለሰው አሳልፌ መስጠት አልፈለግኩም። ምናልባት እሷ አሁን ስትወልድ መምጣቷ አይቀርም። ለራሱ በእጁ ሰጠውና እንግዲህ ምርጫውን እሱ ይወስናል ማለት ነው። እና በጣም በጣም ደግሞ የምትገርሙኝ ቤተሰቦች፣ እዚህ ጋር ደግሞ ሳልናገር ማለፍ የማልፈልገው ማለት ነው። እኔ በጣም እኔ ግን ቆይ፣ እንደዚህ ይሄ ዝሙት የሚሰራ ሰው የሆነ እንዲ እንትን የሚል ሰው የምትደግፉ ግን ምን አይነት ሰዎች ናችሁ? የምር ቤተሰቦች፣ በጣም በቃ እኔ ለእኔ ጥሩ ጥሩ አመለካከት ጥሩ ነገር እንዳላችሁ ሁሉ ከዛ በተቃራኒ ደግሞ በጣም ለኔ መጥፎ አመለካከት ያላችሁ ሰዎች አላችሁ። እነማ የአብርሃም ደጋፊዎች ማለት ነው። ይሄ ሄርሜላ እንዴ ምናምን ምን ማለት ነው? ይሄን ነገር መደገፍ፣ እናንተ መክራችሁ ሂዱ ዘርበሉ ምናምን ብላችሁ እንደ መቆጣት። ምን ማለት ነው? ይሄን መደገፍ፣ የሄርሜላን ተግባር መደገፍ። እናንተ ራሱ ከሷ ማትሻሉ ዝምተኞች ናችሁ ማለት ነው። እና ቤተሰቦች በቃ የሄርሜላ ደጋፊዎች በሙላ ማለት ነው እኔን አትዩኝ፣ በቃ አትመልከት። ስትፈልጉ እንዲ ማሳለፍ ትችላላችሁ እንጂ ምንም እንዲ ነው እንዲ ነው ብላችሁ ሀሳብ አትስጡ። ምክንያቱም የእናንተ ሀሳብ ምንም በቃ እዚህ ግባ የማይባል ሀሳብ፣ ከእሷ የማትሻሉ ሰዎች ስለሆናችሁ ማለት ነው እንጂ ትክክለኛ አይምሮ፣ ትክክለኛ አስተሳሰብ ያለው ሰው እሷን ደግፎ ከኔ ጋር አይነጋገርም ነበረ። እንዴት ሰው እንደዚህ ዝሙትን ደግፎ እንዴት ለእሷ የሚከራከር ሰው በጣም ከእሷ የባሰ የወረደ ሰው ስለሆነ ማለት ነው። ስለዚህ እኔ ከእናንተ ምንም አልጠብቅም፣ ምንም እንትን እንድትሉልኝ አልፈልግም። ቪዲዮዬንም አለማየት መብታችሁ ነው። እኔ በጣም ስላበሳጫችሁ ነው ከሀሳቤ ወጥቼ ወደዚህ የገባሁት እና እኔ ቤተሰቦች፣ እኔን ወዳችሁ ፈቅዳችሁ የምታየን ቤተሰቦች ደግሞ ማለት ነው። በቃ እናንተ ጥሩ ጥሩ አስተያየትም ጥሩ ጥሩ ነገሩ የምትነግሩኝ የምትመክሩኝ አመሰግናለሁ፣ ከልብ አመሰግናለሁ። እና አሁን ወደ ጉዳይ ስመለስ ማለት ነው እና ያንን ወረቀት በቃ መስጠት ያልፈለግኩበት ምክንያት ለሩታ እንደነገርኳችሁ ይሄና በቃ አሁን ካለችበት ነገር አንጻር ያው ለሷ ጥሩ ስላልሆነ ማለት ነው። እና ለአብርሃም ሲመጣ እንግዲህ መምጣቱ አይቀርም በዚች ሁለት ሶስት ቀን ትወልዳለች። ሲመጣ ለሱ በእጁ እሰጠዋለሁ ማለት ነው። እና ደግሞ ሩታ ወልዳለች ምናምን ብላችሁ ብዙ ቪዲዮ የሰራችሁ ሰዎች አላችሁ። ተሳስታችኋል። ለሩታ አልወለደችም ያው ብትወልድ ከናንተ ከቤተሰቦቿ የምደብቀው ነገር አይሉን አይኖርም። ያው ይፋ ነው የምታደርገው ማለት ነው። ምክንያቱም ያው እናንተ ናችሁ አሁን ብዙ እንትን ያላችሁ ከጎኑ ያላችሁ ከጎናችን ያላችሁ ለሁላችንም እና ከእናንተ የሚደበቅ ነገር አይኖርም። እና ያው እንደነገርኳችሁ በቃ አሁን ይሄን ወረቀት እስቲ ምን ማድረግ ነው ያለብኝ? ምን ማድረግ እስኪ አሁን እናንተ አሳብ ስጡኝ። እስቲ አሁን ማለት አሁን ሰሞኑን አቤልም ደውሎልኝ ነበር፣ እንደዛ ስደውልለት ስልክ አያነሳም ነበር። በሰው ባፈላልገው ምናምን ስልኩም አያነሳልኝም ነበር፣ ይደባበቁኝ ነበር። እንግዲህ ብሩኬም እሱ ማለት ነው። አሁን ስለዚች ወረቀት ሲያቅ ወሬው ደርሶታል መሰለኝ። ያው ፍለጋ ጀመረ ማለት ነው እና አሁን ወረቀቱን እንድሰጠው ሰሞኑን እየደወለልኝ ነበር፣ እኔ እንዳደርስለት ማለት ነው። እኔ ደግሞ ለሱ መስጠት አልፈለግኩም። ምክንያቱም የሆነ ተንኮል ካላሰበ በስተቀር እንዴት እንትን ብሎ ወረቀቱን ለመውሰድ እንዴት ተስማምተው እንዴት ፈቅዶ መጣ? እኔ አላምንም ማለት፣ እኔ ለሱ መስጠት አላምንበትም። እኔ ለራሱ ለአብርሃም በእጁ መስጠት ነው የምፈልገው፣ ለራሱ ለአብርሃም ማለት ነው። እንግዲህ ካልሆነ ግን አሁን ደግሞ ያሉበት ሁኔታ እኔ እንዲ ትንሽ የሚያወዘጋገበኝ ምንድን ነው፣ አሁን ያሉበት ሁኔታ ያው እንግዲህ እንዳያችሁት ሩታል ከኔ ጋም ያው የእርቅ ስምምነቱን ትንሽም ቢሆን እርቅ ባይሆን ወረቀቱን እንደምታዘገየው ምናምን ነግራይ ነበረ። ማለት ተስማምተን ነበረ በዛ ያው ትንሽ ቪዲዮ ትንሽ ይሰራንላችሁ እንጂ ቁጭ ብለን ብዙ አውርተንበታል፣ ብዙ ተወያይተንበታል። እና ያንን ወረቀት እንደምታዘገየው ቃል ገብታልኛለች። ቀጣይ ደግሞ ከማዘርም ጋር እንዳወራቸው ከቤተሰብ ጋር እንዳወራቸው ትንሽ እንደምታዘ እንትን እንደምትል እንደምትታረቅ ምናምን ተስማምታለች። ብቻ ጥሩ ነገር አሰምታናለች። ቤተሰቦች እና አሁን እንደዚህ አይነት ሁኔታ ላይ ባሉበት ሰዓት ይሄን ወረቀት ብሰጥ ምንም ነገር አይፈጠርም ወይ ማለት እንዴት ነው እንደ አዲስ አሁን እሱ ይሄን ወረቀት ቢያይ፣ ወይ እሱ በርግጥ ጥሩ ይሆንለታል። ለሱ ለሷ ደግሞ ብሰጥ ማለት ነው እንደ አዲስ ጸብን መቆስቆስ አይሆንብንም ወይ እንደ አዲስ ነገር መኮትኮት። እኔ እንደዛ ነው ማለት እንደዛ የሆነ ውስጤ ፍርሃት ፍርሃት ስላለው ነው ቤተሰቦች፣ ለናንተ ይሄን ሀሳብ ይዤ የቀረብኩትና፣ አንድ ያው ካለችበት ሁኔታ አንጻረም መስጠት አያስፈልግም። ሁለት ደግሞ አሁን ለእርቅ በተስማሙበት በተዘጋጁበት ሰዓት እሷ ተስማምታ እሺ ብላ ፈቃደኛ በሆነችበት ሰዓት አሁን ይህን ወረቀት አንስቶ ደግሞ የዚህን ሀሳብ አንስቶ እንትን ማለት የሆነ ነገሮችን ወደ ድሮ እንዴ ወደ ጸቢባ ስር ቁንትተን ወደ ጸብ መመለስ ይሆንብናል። እና እስቲ በዚች ሀሳብ ትንሽ ውዝግብግብ ስላልኩኝ ቤተሰቦች እናንተም ድጋፍ እንድሰጡኝ ነው እና የሆነ ነገር ሀሳብ እንድሰጡ ምን ማድረግ እንዳለብኝ ሀሳብ እንድሰጡ ነው ይሄን ሀሳብ ወደ እናንተ ያመጣሁት ማለት ነው። እና ቤተሰቦቼ እንግዲህ አብርሃምም እሷን አጨቅጭቋት፣ አብርሃም ጋ ነው ችግሩ ምና የምትሉ ማለት ነው። እውነት ነው በእርግጥ እውነት ነው። አብርሃም ጋን ያለው ችግሩ ትልቁ ችግር እሱ ጋን ያለው ነገሮችን በእንዲህ በቃ የውላ ነገር የውላ እንትን ከመድረሱ በፊት ነገሮችን በአጭር ቁርጥ ማድረግ ይችል ነበረ። ከእሷ ጋር ግንኙነት ከኤርሜላ ጋር ግንኙነቱን ቢያቆምና በቃ ከእሷ ጋር ባደርስ አትድረሽብኝ ብሎ ከእሷ ቢያሸሽ በቃ ነገሮችን እንት መቋጨት ይችላል። ይሄ ሁላ ግርግር ሳያስፈልገው ማለት ነው። እሱ እንግዲህ እሱ ያፈለገው አሁን የመጨረሻ ሽማግሌ ተይዟል። ሽማግሌው ቀን ተቀጥሯል። ያው እንዳ ከቤተሰብ ጋር ሩታ እንደተነጋገረችው ሽማግሌ ተቆርጧል። አብርሃም ደግሞ መጥቶ ሁለቱ የሚታረቁበት ሂደት ማለት ነው። የዛኔ የመጨረሻ ውሳኔያቸውን እንሰማና እኛም ምርፍ ብለን እንገላገላለን። ያ ነገር ግን ሲሆን ሁለቱ ከተለያዩ አይቀር እኔ ያንን ፍላሽ ያንን ቪዲዮና ወረቀት ለአብርሃምም አልሰጥም ለሩታም አልሰጥም። ሙሉ አገሩ እንዲያየው ይፋ ነው ምለቀው፣ ወረቀቱንም ቪዲዮንም ማለት ነው። ይፋ ሚዲያ ላይ ነው ምለቀው። ምንም ለአብርሃም መስጠት ምን አያስፈልግም። በቃ ስምምነት ላይ ካልደረሱና ካልታረቁ ያንን ነው። ግን ያንን አሁን ማላደርግበት ምክንያት የእነሱን ጸብ አደለም ነው የሚፈልገው የእነሱን እርቅ ነው። እኔ ሁላም ምለፋው ተስማምተው አብሮ ታርቀው እንዲኖሩ እንጂ እነሱን ለመበጥበጥ አደለም። ስለዚህ መሆንም ካለበት ትክክል ሄርሜላ ሰጥቶ ይሄን ቪዲዮ ለእንዲህ ከማሳየት ከነሱ ትርቅ ያለሽ አትርቂም ነው እሷም አይ ካልሽ ደግሞ አብርሃም አይቶት እማትጠቅም ሰው መሆኗን አውቆ ከሷ እንዲርቅ ነው እንጂ እኔ እነሱን የምለያየት ስራ አይደለም እየሰራ ያለው። ስለዚህ ያንን ወረ እንትን ዝም ብዬ ባሁን ባሉበት ሰዓት ማውጣት አልፈለኩም፣ ይፋ ማድረግ አልፈለኩኝም። እና ይሄም ቤተሰቦች እናንተም ከጎና አግዙኝ፣ ያለውን ነገር ንገሩኝ፣ እንትን በሉኝ። በኮሜንትም በምንም ሀሳብ ብትሰጡኝ እቀበላለሁ። እና ቤተሰቦች እንግዲህ ያው የሄርሜላ ቤተሰቦችም አሁን አርፈው አልቀመጥ ብለዋል። እንግዲህ ሰሞኑን እንደዛ ጆሮዬን አደንቁራ፣ እንደውም አሁን እየጮኩባችሁ ነው መሰለኝ ቤተሰቦች፣ አልሰማ ብሎኝ እና እንደዚህ የቀመስኩት ጥፊ እኔ በጣም ለዚህ ጥፊ ደግሞ ትልቅ ትልቅ እንትን ነው የሚሆነኝ አቅም ማለት በቃ እጅ እንዳልሰጥ አድርጎኛል። በጣም ነበረ እንደሆነ ነገር ነው ያረጋት የነበረው እህት ተብያዋ ማለት ነው። እና አሁንም አለ በውስጥ እንትን እየደወሉ ምን እያሉ ማስፈራሪያ እያደረሱብኝ ነው እና ደግሞ ወረቀቱ ላይ በጣም በቃ እንትን የሆነ ለእሷ መጥፎ ነገር እንዳለው ስሯን ስለሚያውቁም ወይ ደግሞ ሆን ብለው ያቀናበሩትም ነገር ሊሆን ስለሚችል ወረቀቱ እንድሰጣቸው ብዙ እንትን እያረጉብኝ ነው። ግን እኔ ቀድሜ ቤተሰቦቼ ለፖሊስም ማስረጃ ለእንትን ቀድሜ ቅድመ ጥንቃቄ ለፖሊስም ማሳውቅ ያለው እነሱም ደግሞ እንደ መለመንም አይነት ነገር እያረጉ ነው። ከስሻት ነበረ እህትየውን እና በሽማግሌ ምናምን በሚል መጥተው ነበረ። እኔ ደግሞ ያን እርቅ መቀበል አልፈልግም። ምክንያቱም ያ እርቅ ሲመጣ ወረቀቱንም እንድመልስ አብረው ነው እንትን እያሉ ያሉትኝ ማለት ነው። ስለዚህ እኔ ደግሞ ወረቀቱ ከእጅ እንዲወጣ ስላልፈለግኩኝ ያን እርቅ መቀበል አልፈለግኩኝም እና ያው እህትየው ብዙ በቃ ሽማግሌዎችን እየላከች ነው። ሙሉ ቤተሰቦቿ በቃ አንድ ላይ ተነስተዋል ይሄው ለነገር ግን ቤተሰቦች ያው ከጀርባ እጃቸው እንዳለበት ነው የአብርሃምና የእሷን አንድ የማድረግ ነገር ያው እጃቸው አለበት። እኔ እንደዛ ነው የሚሰማኝ። ምክንያቱም በቃ ሁሉም እንደተስማሙ ናቸው። ከዚህ በፊት አክስት ዮሐን መታና አግራኛለች እንደዛ፣ በቃ ፍቃደኛ ናቸው ማለት ነው። አይን መክራት አለን እስቲ፣ ጥሩ ስራ አይደለም የምትሰራው ምናምን እንድንነግራት አለን ብሎ የሚመለስ አንድም ሰው የለም። ሙሉ ቤተሰቦቿ ፈልጓት ነው ፈልጓት ነው ተስማምተው ነው የሚል መልስ ነው እየሰጡኝ ያሉት ማለት ነው። ስለዚህ ያው እጃቸው ሳይኖርበት አይቀርም፣ ቤተሰቦች እና እኔም ደግሞ ይሄን ወረቀት ላለመስጠት ሙጥኝ ብያለው። ቤተሰቦቼ እንግዲህ እኔ የመጨረሻ ውሳኔ እንደምጠብቅ ነግሬያቸዋለሁ። የመጨረሻ ሽምግልናውን ከተስማሙና አንድ ከሆኑ ያንን ወረቀት እራሴው አድብንትን ብዬ እደብቄ የሆነ ነገር አድርገዋለሁ ማለት ነው። ግን እማይታረቁ ከሆነና አብርሃምም የራሱ ውሳኔ የሚለውን ሰምተን ያንን ወረቀት የሁለቱ መለያየት ትክክልና ግንድና ግድ ከሆነ ደግሞ ያንን ወረቀት የዛችን ልጅ የአቶ ኤርሜላን ጉድ ማለት ነው። ይሄ ለሌላ ሰውም ትምህርት ስለሚሆናት ለእሷም አልሰጥም። በቃ ሚዲያ ላይ ማለት ነው፣ በግልጽ ነው የማውጣው ሚዲያ ላይ ለቀውና ማንም ሰው እንዲያይና የሷ መጥፎ ቆሻሻ መሆኗን ሁሉም ሰው እንዲያቅ ነው ማድርገው። ያው ከዚህ በላይ ለሷ ቅጣት አይኖረውም ማለት ነው። በቃ እሷ በሩታ ላይ ላደረሰችባት ነገርና በሷ ላይ ለፈጸመችው ግፍ በሙላ ቅጣት የሚሆነው ትልቅ መልስ የሚሆነው ማለት ነው፣ ሁላችንም ልንረካበት የምንችለው ይሄ ብቻ ነው። አውጥቼ ሚዲያ ላይ ነው የምለቀው በቃ ይህንን ነው የምለው እና ቤተሰቦቼ አሁን በቃ እቺ ነገር እናንተም እስቲ በኮሜንት የሚሆን ምናምን ያለውን ነገር እስቲ ትንሽ ትንሽ ጠቆም ጠቆም አድርጉኝና ምድ ማድረግ እንዳለብኝ፣ እስከዛ ድረስ ግን ለማ መስጠት እንዳለብኝ ያው ለሩታ የምትሉ ቤተሰቦች ያው ሁላችንም የእሷ ወዳጆች የሆንን በሙላ ማለት ነው ያው የእሷን ክፉ ስለማንፈልግ ለሷ እንትን የሷ መጥፎ ስለማንፈልግ ለሷ መስጠቱ ቢቀር ይሻላል። ምክንያቱም አሁን ካለችበት ሁኔታ አንጻር ንዴቱም እንትኑም ጥሩ ስለማይሆን ማለት ነው። ከዛ በተረፈ ግን ምን ማድረግ እንዳለብኝ ያው ለእኛም ማሳይኝ የምትሉኝ ቤተሰቦች አላችሁ። ለእናንተ ደግሞ ባሳይ ያው ሚዲያ ድን ሩታ ማየቱ አይቀርም ራሷም፣ ሁሉም ሰው ማየታቸው አይቀርም። ያ ደግሞ ጥሩ አይደለም። አሁንም ማውራውን ነገርም እኮ ሙሉ ትሰማለች። ያው ወረቀቱን ትጠይቀኛለች። ግን እኔ ያው ብዙ ምክንያቶችን እንትን እያልኩባት ነው እንደዚህ ነው ምናምን የሆነ ነገር ነው እያልኩ እንትን እያልኩ እንጂ ተሩታም ትጠይቀኛለች ማለት ነው። ስለዚህ ወረቀትና ሚዲያ ላይ ባወጣውም ደግሞ ያው ብዙ እንትኑን የሚያዩት ሰዎች ስላሉ ለዛ ነው ቤተሰቦች ሚዲያ ላይ ያላወጣሁት። ስለዚህ እናንተ ደግሞ በራሳችሁ የምትሉኝን ነገር በኮሜንትም በምናምን አሳውቁኝና፣ ማድረግ ያለብኝን ከእናንተ ከቤተሰቦቼ ውጪ ቃል አልወጣም። ማድረግ ያለብኝን ቀጥታ አደርጋለሁ። ያንን ግን ሁላችንም እየተሳሰብን ማለት ነው፣ ሰውን በማይጎዳ መልኩ ከሄርሜላ በስተቀር ሌላ ሰውን ከማይጎዳ መንገድ ማለት ነው። እና ይሄንን እንድንነጋገርበት ነው ቤተሰቦች ዛሬ መጣሁት። እናንተ ያለው ነገር በኮሜንት አሳውቁኝ። እስከዛ ድረስ ወዳችኋለሁ።